ደግሞ እንዳታዝኝ የራሴ ጥፋት ስለሆነ የራሴ ጥፋት ስለሆነ በኋላ እደውልልሽ አለው። ችግሮቹን አስተካክዬ ትኬቱን የቀድድኩትን እረ ብሩኬ ትኬት አይቀድም። ትኬት ይቀዳል። ለምን ይቀዳል? በአንድ ቀን ለምን ለምን ለውሳኔ ይቸኩላል ብላችሁ የጠየቃችሁ ልጆች አላችሁ። ብሩኬ ትኬት አይቀድም እንዴት ብሎ ነው የሚቀደው? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ፣ ደህና ነኝ፣ እግዚአብሔር ይመስገን። ደስ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ ኑ። ድንቅ ድምፄ ካልተሰማችሁ በጣም ይቅርታ ጠይቃለሁ። ያው ሰው ስለተኛ ድምፄ እንዳይረብሽ ብዬ ነው። በተቻላኝ መጠን ጮክ ለማለት እሞክራለሁ። ትናንትና በዚህ ፎቶ ፎቶ ቆርጬ ታምሌል በጣም ሰርቼ ነበር። ታምሌል እኮ የፈለኩትን የፈለግኩትን እኮ መስራት መብቴ ነው፣ እና ያን ያክል እናንተን ሊያስከፋቸው አይችልም። ይሄ ቪዲዮ ይሄ ፎቶ ስለተቋረጠ ማለት ነው። ምክንያቱም በሚመቻችው መልኩ ነው እናንተ ታምሌል ላይ መሰሩት። ሌላው ሲቀጥል ግን ብሮክ፣ ዛሬ ሀይሚን ፕራንክ ያደርጋታል። ፕራንክ ነው ስለዚህ አትንጫጩ። በቃ ስራ ከሆነ ስራ ነው። እሱም ስራ ይስራ። እስኪ እናንተ እኮ እሱ ሲሰራ እሱ ሲሰራ የሚያማችሁ ልጆች አላችሁ። እሱ ሲሰራ ፎቶ የምዘገዝቁ የምትሳደቡ አላችሁ። ሀይሜ ስትሰራው ፕራንኩ ግን ምንም አይመስላችሁ። ለዛ ነው ገባችሁ? እናንተ ለምን ሁለቱንም እኩል ለምን አትወዷቸውም? እናንተ ጥያቄ ለእናንተ ነው። ለምን ሀይሜን አትናገሯት ለምትሉ ሰዎች እንዴ፣ የርዕሷ ባለቤት እኮ እሷ ናት። ሀብታም እያለ ድሃ ጋር እኔ ምንሰራለሁ ምንሰራለሁ? እንዴ እሷ አለች እየመራች ያለችው ነገሩ ያለው እሷ ጋር ነው ስለዚህ በእሷ ነው መሰራት ያለበት ደግሞ እኔ እግዚአብሔር ይመስገን ክፉ ነገር ተናግሬ አይደለም የምሰራው የሰራችው ስራ ስላሳቀኝ ነው ራሷ ባደረገችው ነገር የምትጸጸተው ነገር ነው የገረመኝ እና አሁን በፊት በበፊት ጽፋ ጥፋቷ ህዝብ አገዛት ብሩኬ እንዲቀር ተደረገ ያም ሆኖ ሳይሆን ራሱ ልቦ ነው ስለሚወዳት ስለሚያፈቅራት ስለሚያከብራት ነው የቀረው ብሮቅ ማለት ነው በእኛም አይደለም ሌላው ሲቀጥል ደግሞ አሁን ደግሞ እሷ ሰዎች ኮመጣጠሮች ለሷ እሷን መጉዳት የሚፈልጉ ሰዎች እንደዛ ስላሏት ብቻ ያንን ቃል ተቀብላ ቀጥታ ወስዳ እሱን ባላሰበው መንገድ ባልጠበቀው መንገድ ፕራንክ አደረገችው። ምን ተበላሸ? እሱ የጀመረው ሌላ፣ እሷ የሄደችበት መንገድ ሌላ። ግን ብሩክ ይህንን አያበላሽም። እሱ እንደዚህ አይነት ሰው አይደለም። ሲጀመር ይዟት ይሄዳል። ሲጀመር ግን ለምን ጥያቄ ነው። ገባችሁ? ቤተሰብ መሰራት ያለበት እሷ ላይ ነው እንጂ እሱ ምን እሱ ምን አረገን ምን ብል ስራ አሁን ዛሬ ይዞ የመጣውን አይዲያ እናንተ አታቁም። እስኪ ምን እንደምትሉት ደግሞ ያለ መቼም እንደ ልማዳችሁ መሳደብ ነው እናንተ የምታቁት፣ እሱን ማለት ነው። ከመሳደብ ሌላ ምንም አታቁም። ስለዚህ እናንተ ሀይሚን እንዳትነካባችሁ ትፈልጋላችሁ። አለ እኛ ብሩኬም ስትነቁት ያመናል ያመናል ሁለቱንም እኩሉ ደዱ ከፈለጋቸው ይሄ ወደሽ ሆኖ አፍቅረሽ ሆኖ በእንጨት የማይነቀሽ እሱን ለሚ አፍቅረው ለሚለምኑ ሰዎች ነገሩት። ለእኔ አይደለም፣ እኔ አለኝ የተከበርኩ ሰው ነኝ። ግን የሚሰራው ስራ ላይ አስተያየት መስጠት ግዴታ ስለሆነ ነው፣ ግዴታ ስለሆነ ነው። ሲጀመር ሀይሚ ማለት ነው ይሄንን ፕራንክ ለሳምንት ነበር እቅድ የታቀደው። ምክንያቱም ብሩኬ ፕሮሰስ መጀመሩን አታውቅማ ለሳምንት ነበር እንደዛ እያለች የምታደርጋችሁ ማለት ነው። አልገባችሁም? እናንተ ቪዲዮ ከተሰራ በኋላ ተነጋግረው በውስጥ አውርተው ይሄን ነገር ብሩኬ ስለጀመረ ነግሯ አስረድዷት ነው። ከዛ መታ በማግስቱ ትናንትና ራሷ መታ ፕራንክ ነበር የሰራውት ምናምን ብላ የነገረቻችሁ ብሩኬ የጀመረው ነገር ስላለ ነው፣ ስለተነጋገሩ ነው በውስጥ ለዛ ነው ቡርጌ ቆዘመው የተናደደው። ለምን ሁሌ መልካም ነገር የሳስብ እሷን ማገኛት ያልሆነ ቦታ ነው። ስራ ቢሆንም እኮ ይሄ ነገር እሷ አላስበውም አልጠበቀውም። ያው እንደነገራችሁ ደስ ብሎታል። ዱባይ ላይ መተው ከእሷ ጋር መዝናናት ይፈልጋል። ገባችሁ? እሷ ደግሞ ስራ እየሰራች ነው። እኔ እኮ ስራዋን አከብርላት አለ እኮ፣ ስራዋን ወድላት አለ እኮ። ግን ደግሞ ነገሮቹ ወደዛ ወደዚህ ሲሆኑ ለሱ መልሶ ሌላ ጥፋት ነው የሆነበት። ገባችሁ ትክክል ቢሆን እና ይሄን ነገር ተነጋግረው በውስጥ ፈተውት ነው ትናንትና እንደዛ ቆዝሙ የመጣው አኩርፎ የመጣው እንደዛ ደስተኛ ያልሆነው። ምን ያክል ዋጋ እንደከፈለ እሷን ወደ ዱባይ ለመውሰድ ምን እያደረገ እንደነበረ ያልነገራት ደግሞ ፕራንክ ስለሆነ ነው፣ ሰፕራይዝ ለማድረግ ስለፈለገ ነው ያልነገራት። ለምን አይነግራትም እያላችሁ ለምን አይነግራትም ብላችሁ እራሱ ጥፋተኛ ልታደርጉ ትሞክራላችሁ። ግን እሱም ሰፕራይዝ ሊያረጋት ነው። ሰርፕራይዝ ይነገራል እንዴ? አይነገርም። ስለዚህ እናንተ የሀይሚ ስራ ብቻ ትክክል የሚመስላችሁ ሰዎች ናቸው። እኔ የምናገረው ለዛ ነው። ምክንያቱም እኔ ሀይሚ ትስራ፣ መስራቱም ትስራ ግን ደግሞ እያደረገች ና እየሄደችበት ያለውን ነገር ከመናገር ወደኋላ አለም። እስከ ሳምንት ነበር መስታሹት በዚህ ፕራንክ ማለት ነው። ግን ተነጋግረው ብሩኬ ይሄን ነገር ስለጀመረ አስቆሟት ነው። አስቆሟት ነው። እያንዳንዷን ነገር እኔ ደረሸበታለሁ እንጂ ይሄ ነገር አጭር ፍራንክ የአጭር ፍራንክ እቅድ ቢሆን ኖሮ ትናንትና እየሮጠች በተሰናንት ወዲያ በጀመረችው ቪዲዮ ላይ እየሮጠች ሄዳ ይዘዋለች። ምን ፍራንክ ነው ብሎ ለመናገር ሁለት ደቂቃ ሶስት ደቂቃ ይፈጃል። ጊዜ አልሰጠኝም። ሀያ ስምንት ደቂቃውን ቪዲዮ የሰራችው ጊዜ ሰጥቷታል እንዴ? ይችን ፍራንክ ነው ብሎ ለመጨረስ ምን ጊዜ አልሰጠኝም። ምን የሚያስብል ነገር አለ? የለም እውነቱ እውነቱን ነው መናገር፣ መፍረድ። ስለዚህ እስከ ሳምንት ልትቀጥል የነበረውን ቡሩኬ እንደዚህ እንደዚህ አስቤ ያለው ብሎ ሲያናግራት ከዛ ሀሳቧን ቀይራ በማግስቱ መታ ፕራንክ ነው እናንተንም ፕራንክ ነው ያደረኩት ብላ አለቻችሁ። ስለዚህ ምን ምን አዲስ ነገር አለ? እያወቅን እንተናነቅ አለ ያገር የሰው። እያወቅን ያወቅነውን ነገር መስራት መናገር ግድ ይለናል፣ ግድ ይለናል። ስለዚህ እንደ ሰው አላስመስልም እኔ ይህን ደግሞ አቅ ነበር ምክንያቱም አጭር ፍራንክ ቢሆን ኖሮ እዛው ላይ ሁለት ቪዲዮ ተሰራ ነበረ። ግን አይደለም እስከ ሳምንት ልትቀጥል ነበር የነበረው። ከዛ ራሱ አውርቷት ነው ብሩክ ያስቆማት። ትናንትና በሌላ አይዲያ መጣች። እዛው ላይ የሚቀጥል ቢሆን በዛው ላይ ነበረ፣ በጠራችው ሰዓት ላይ ቪዲዮ የሚሰራው ቤተሰብ። ስለዚህ እያንዳንዷን ነገር የቪዲዮ የሚሰራውን ቪዲዮ አስተያየት መስጠት ግድ ነው። እና ሀይሚ ደግሞ ሰብር ቢኖራ ጥሩ ነው እውነት ለመናገር ማለት ነው። ይህንን ስላችሁ ጥላቻ ወይም ደግሞ ሌላ ነገር አይደለም ለራሷ የሚጠቅማት ነገር ነው በቃ። መነጋገር መነጋገር ሁሉም እየተነጋገረ ነው ፕራንክ የሚሰራው ሀይሚ ግን እንደወረደ ነው መሰራው። ለምን ይነጋገሩ ድጋሚ ጸጻት ውስጥ መግባት ምን አስፈለገ? በባለፈው በባለፈው እንደዛ ተመከረች ተዘከረች አብረው ሄዶ ስለዚህ በቃ ማውቆ መብላ ማሰብ ስራውን ብቻ ሳይሆን እዚህ ጋር የልጆች ስሜት ምንድን ነው? ምን ላይ ነው ያለው? በቃ ሲጀመር ፓስፖርቱ ወጥቶ ሳምንት ሳይሆነው ደስ ብሎት እሱ እንዴት ነው የተቀበላት? ቀን እኮ በጣም ደስ ያለው እሱ። ከዛ በማግስተኛው ቀን እንደዚህ ነው እንደዚህ ነው አለማመን አይችልም ደግሞ ምክንያቱም ብዙ ሰው ይጽፋል። ግን ደስ የሚለው ነገር ትወደዋለች፣ ታፈቅረዋለች ምክንያቱም እሱን ትታየትም መሄድ አትፈልግም። ይሄን እናውቃለን ሁላችንም ግን ደግሞ ይሄን እያወቀ አንዳንዴ የምታደርጋቸው ነገር ለሱ ተስፋ እንዳያስቆርጠው ሞራሉን እንዳይቆረጥ በዛ ምክንያት እንዳይለያዩ በማለት ነው እኛ ቪዲዮ የምንሰራው እንጂ ሌላ ነገር አይደለም። ሲጀመር ብሩኬ ይዟት ነው የሚሄደው ትዟት አይሄድም። የቀረው ይሄ ፍራንክ ለሳምንት ነበር የታቀደው ግን ያስተዋት እሱ ነው። እንደዚህ እንደዚህ ቅጀ ነበር እውነትሽ ነው ብሎ አናግሮ ከዛ በኋላ ነው አቋርጣ ትናንትና መታ የነገረቻቸው ቤተሰብም እናንተን ፕራንክ አርጊያችኋሉ አለቻቸው። አለቀ። ዛሬ ደግሞ ብሩኬ በተራው ትኬቱ ተቀዷል አለ። ትኬቱ አልተቀደድም ግን ፕራንክ ያደርጋታል። ሁለት ቀን ወይ ሶስት ቀን ፕራንክ ያደርጋታል። ይሄን ጠብቁ ጠብቁ። በዛን ሰዓት ደግሞ ሌላ ነገር አውሮ መቼስ እናንተ። ስለዚህ እናንተ አንድ ሰው ስትወዱ ሁለቱንም እኩል አርጋችሁ መውደድ በቃ። እኛ ስንወዳቸው እኔ ስወዳቸው ለሁለቱም ከፍተታቸውን ነው የምናገረው። እኔ አሁን ብሩክ ሳይሰራ በብሩክ ላይ ምን አይነት አስተያየት ትሰጣለሁ? ምንም። ሃይሚናት እየሰራች ያለችው በሃይሚ ላይ አስተያየት መሰጠው። ሃይሚን ትጫኛታለች፣ ምንድን ነው እንዴ? እኔ ቁጭ ቁጭ ይልባታል እንዴ? እኔ እሸከማታለሁ እንዴ? አልሸከማትም። በሰራችው ነገር አስተያየት መሰጠው። ስለዚህ ምንም ከፍዝቅ የሚያስብል ነገር የለም። ያለውን ነገር ነው የሰራሁት። ያለው ነገር ይሄ ነው። እኔ ቪዲዮ ስሰራ ሃይሚን ስደዋት ብዬ አይደለም ምሰራው፣ የራሴ ያለኝን አመለካከቴን ነው ምሰራው ቤትሽ ታሰድቢያታለሽ። እኔ ማንም ሰው እንዲሰደብ አልፈልግም። የራሳችሁን አመለካከታችሁ የተሰማችሁትን ግን መናገር መብታችሁ ነው። እና እኔ ኮመንት ስር ሰደቧት ብዬ ምንም ማድረግ አልችልም። እኔ አይደለሁም የተሳደብኩት፣ እኔ አስተያየት ነው የሰጠሁት። ሁላችሁም ከዝድብ ነፃ ነፃ የሆነ ነገር አስተያየት ሰጡ፣ በጣም ደስ ይለኛል። ምክንያቱም ይሄ ያለ ነገር ስለሆነ ማለት ነው።